የዛሬ እንግዲህ ያው መልእክት አስተላልፋለች። ያው ለሚወዷት ለሚያከብሯት፣ እንደ ህትም እንደ ቤተሰብም ሆነው እሷ ስትጎዳ ስታዘን አብረው የሚያዝኑ የሚጎዱ ምርጥ ምርጥ ቤተሰቦችን አፍርታለች። እና ለነዛ ደግሞ ሲጨነቁም ለምታያቸው ለሚያስቡላት ቤተሰቦቿም እንግዲህ ሄሉ አንድ መልእክት አስተላልፋ ነበረ። ሄሉዬም እንግዲህ በጽሁፍ ያስተላለፈችው መልእክት ዛሬ እኔ ያብን በጣም ነው ማፈቅረው በጣም ነው መወደው አቃለው። ቤተሰቦቼ፣ እህቶቼ እኔ ስጨነቅ ከኔ ጋር ለምትጨነቁ ያብን እባክሽን ታዩ ይጎዳሻል፣ ሁለተኛ ያብ ለአንቺ አይሆንም ትሉኛ አላችሁ። እኔ ግን ያብን በጣም ነው ማፈቅረው ያብን በጣም ነው መወደው ከምላችሁ በላይ። እሺ እኔ ምን ይሻለኛል አቃለው። እኔ እንዳልሰበር ድጋሚ እኔ እንዳልጎዳባችሁ ፈልጋችሁ ነው ያብን ተዩ፣ ሄሉ ትጎጃለሽ፣ ወደ ልብሽ ተመለሽ የምትሉኝ ግን እኔ በቀላሉ ያብን እንደዚሁ በቀላሉ መተው አልችልም። ያብን እንዳፈቀርኩኝ እኔ ማንንም ሰው በያብን ያፈቀርኩትን ልክ አላፈቀርኩም። ያብን በጣም ነው መወደው፣ ያብን እንዲህ በቀላሉ መተው አልችልም። እናንተ ለእኔ ሐስባችሁ ነው እረዳችኋለሁ፣ ይገባኛል። እኔ ስጨነቅ ከኔ ጋር ለምትጨነቁ በሙሉ በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ። ግን ተረዱኝ በማለት እንግዲህ ዛሬ ሄሉዬ አጠር ያለች የጽሁፍ መልእክት ለምትወዳቸው አብሯት ለሚጨነቁ እንደ ቤተሰብን በነገራችን ለሄሉ በዚህ አጋጣሚ ጥሩ ጥሩ እንደ ቤተሰብ እንደ ህትም ከተመልካች አልፈው ቤተሰብም የሄሉ ተመልካቾች ሆነዋል ማለት ይቻላል። እኔ በጣም ነው ኮሜንታቸው የሚገርመኝና ለሄሉ ያላቸው ቦታ በጣም ይለያል። ቤተሰብ እንኳን የማዝነውን አሉ የሚያዝኑት የሚያጨነቁትና። በነገራችን ላይ አረብ ሀገር ያሉ ልጆች ተፈጥሯቸው ነው ለሁሉም ማዘን ይችሉበታል። የእውነቴን ነው። ሲደሰቱ አብሮ መደሰት፣ ሲከፉ አብሮ መከፋት በጣም ይችሉበታል። የዋህ ልብ አላቸውና ለሄሉ ደግሞ ከቤተሰብም በላይ ሆነ ማለት አለ እና እንግዲህ፣ እናንተ ስትጨነቁ በኮሜንትም ስትጠበቡ ለእሷ ታሃለች እና ይህን መልእክት ሄሉ በጽሁፍ አስተላልፋለች። በዚ አጋጣሚ እኔ ግን አንድ ሀሳብ ለሄሉ መናገር የምፈልገው ማለት ነው፣ ቤተሰቦቼ ሄሉዬ፣ ያ መጀመሪያ ያፈቅርሻለሁ ነው ያ መጀመሪያ አንቺ ብቻ ነሽ ወነስ እሱ ያፈቅርሻል? ነው አንቺ ብቻ ከሆነ አፍቀረሽ ወደሽ የምትንገላችሁ ሄሎ፣ የመጨረሻ ላይ ትጎጃለሽ። ብትወልጅ እንኳን ህይወት ቢሆንሽ እንኳን መጨረሻ ላይ በጣም ትጎጃለሽ። አንቺ ብቻ አይደለሽም ህይወት ጀምረሽ እንኳን ብትወልጂ አንቺ አመጣሽው ልጅ ጨምሮ ነው የሚጎዳው። ያ ልጅ ያለ አባትም ሊያድግ ይችላል ማለት ነው። ምክንያቱም እሱ ውጪ አንቺ ቤት ሆነሽ የምታሳድጊው ልጅ መሆን የለበትም። ያፈቅርሻለሁ የሚያፈቅርሽ ከሆነ ይህንን በደንብ አርገሽ ከያ ባረጋግጭ ይወድሻል? ጠይቅ በደንብ። ያፈቅርሻል? ድጋሜ መጎዳት እንደማትፈልግ ያስረግጠሽ ንገር። ከልብ ያፈቅርሻል። የሚመርጣት አይነት ሴት ነሽ አንቺ ለሱ፣ በሱ ልብ ውስጥ አንቺ የሚመርጣት አይነት ሴት ነሽ ወይ? ያንም ማረጋገጥ አለብሽ። እንደሚያፈቅርሽ ማወቅ አለብሽ። እንዴ ከባድ ነው። የእውነት ከባድ ነው። ለወደፊት እሺ ህይወት ልትጀምር ሄሉዬ፣ በኋላ ላይ ትጎጃለሽ። ካሁኑ ነው እንደውም ሳይቃጠል በቅጠል እንደሚባለው ማለት ነው። የበለጠ ከዚህ በኋላ ህይወት ላይ ገብተሽ ከማይወድሽ ሰው ጋር እየኖርሽ ከማፈቅርሽ ሰው ጋር እየኖርሽ እንዳትሰቃይ አሁኑኑ መጠየቅ ነው። አስረግጠሽ ትወደኛለህ? ታፈቅረኛለህ? የእውነት አንተ የምትመኛትና የምትፈልጋት አይነት ሴት ነኝ እኔ ወይ ብለሽ ጠየቂው። ያን መልስ ከመለሰልሽ እና የእውነት አፍ ላይ ሳይሆን ከልቡ የሚወድሽ ከሆነ ደግሞ ሽማግሌ ይላክ፣ ሽማግሌ ይላክ። ከዛ በኋላ ያው ትናንት እንዳልሽ ትናንት ላይ መንታ መንታ ልጅ ኑ ትሰጫዋለች ማለት ነው። እንደው ትናንትና አስቃኛለችም ቤተሰብ አሳዝናኛለችም። የትናንትናው ማታ ቪዲዮ ማለት ነው ያብዬ፣ ከፈለክ አንተ እኔ መንታ መንታ ልጅ እሰጥሃለሁ ያለችው ና አየቸገረለት እንደሚባለው እውነት ነገረመኝና ሄሉያ፣ ይሄንን ጠይቂው አረጋግጫው። እኔ በበኩል ይሄንን ነው የምለው። በቃ አንድና አንድ ያፈቅርሻል በደንብ አረጋግጪው። የሚመርጣት አይነት ሴት ነች፣ የሚፈልጋት አይነት የሚስላት አይነት ሴት ነች። ለሱ ያፈቅድሻል፣ ልቡላ ያለሽ ይወድሻል። ከሆነ በቃ ግን ልጅ ብቻ የሚፈልግ እና እንግዲህ ዛሬ አጠር ያለ ቪዲዮ ሄሉዬ ከሙዚቃ ጋር ጋር እንግዲህ ለቃለሽ ማለት ነው ይሄን ብቻ ነው እስቲ እናንተ ደግሞ ሀሳብ፣ አስተያየታችሁን በተናገረችው ላይ ምን ይሻለኛል ያብን መተው አልችንም በጣም ነው ማፈቅረው በጣም ነው መወደው እያለች ነው። እና እስቲ እናንተም ደግሞ ሀሳባችሁን ሰንዘር ሰንዘር በማድረግ ለሄሉ የሚጠቅማትን የሚገነባትን ሀሳብ ሰንዝሩ ማለት ነው። ቤተሰቦቼ እንግዲህ ያጠራ ያለሽ ቪዲዮ ናት። እችን ብቻ ነው ያለችው ማለት ነው። እናንተም እንግዲህ በያላችሁበት የዓለም ዳርቻ እንግዲህ ሰላማችሁ ጤናችሁ ብዝት ይበል። ሴት መሆን ፈተና ነው። ሴት መሆን ውበት ሆኖ በዛውም ልክ ደግሞ ሴት ልጅ አታፍቅር። በጣም ነው የምትጎዳው። ሄሉን ላይ ያሁን የእውነት ምን አባቱ ፍቅር ትላላችሁ የእውነት